ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች፣ እንደምናመሻችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ እያልን የጥቅምት 8 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ሙሉ ክፍለ ጦሩ ፈርሶ የክፍለ ጦሩ አዛዥ ጠፍተዋል። በቅርቡ ከወለጋ የተጓዘው የብልጽግናው ሰራዊት የጦር አዛዡ የሚመሩትን ሰራዊት በትነው ጠፉት ማናቸው? ስንተኛ ክፍለ ጦር ነው? የፋኖ አዋጊው ኮሎኔልም ጥብቅ መልእክት ለሚመሩ ሰራዊት አስተላልፈዋል። እኒህ ጀግና የፋኖ መሪ ማናቸው የሚሉትን ነጥቦች በዜናችን የምናስደምጣችሁ ቀዳሚ መረጃችን ነው። ከአዲስ አበባ በቅርብ ርቀት በሚገኙ ቀጠናዎች የሚደረገው የፋኖ ተጋድሎ ዛሬም ቀጥሎ ውሏል። የብልጽግና ካድሬዎች በፋኖ ተወስደዋል። በዛሬው የደፈጣ ጥቃት የተገኘው ድል በአይነቱም በስፋቱም ልዩ መሆኑን የገለጸው የፋኖ መሪው ድላችን ለብልጽግና ከባድ ፈተና ጥሎበታል ብሏል። ዜናችን በዝርዝር ያስደምጣችኋል። የትግራይ ታጣቂዎች ቁጣ ዛሬም አልበረደም። ዛሬ በሰልፍ የጠየቅነው መብታችንን ነገ በተኩስ እናስከብረዋለን ሲሉ ያስተላለፉት መልእክት ደግሞ ሕወሓትን ብቻ ሳይሆን የሕወሓትን ደጋፊዎችንም አስደንግጧል። በአንጻሩ ብልጽግና በሩን ዘግቶ በደስታ ብርጭቆን እያጋጨ ነው። ታዋቂውና አወዛጋቢው የብልጽግናው ሹም በበኩላቸው ደስታቸው መቆጣጠር ተስኗቸው ቻውቻው ወያኔ ሲሉ በአደባባይ ገልጸዋል። ዜናችን ዝርዝር አዘጋጅቶለታል ይደመጣል።

ዛሬ በባህር ዳር ዙሪያ የብልጽግና አገዛዝ የድሮን ጥቃት ፈጽሞ እናትና ልጅን ገድሏል። በአማራ ሕዝብ ላይ ተራዛሚ ስቃይና ከባድ ቀውስ መፍጠሩን ዋና ግቡ ያደረገው የብልጽግና አገዛዝ ሰሞኑን በተከታታይ በሴት የፋኖ ታጋዮች ላይ ከባድ የጦር ወንጀል ፈጽሟል። ይህን ጉዳይ አስመልክቶ አፋድ ባወጣው መግለጫው ከታሪክ የማይማር የታሪክን ስህተት እየደጋገመ ይኖራል ሲል ገልጾታል። ሙሉ መልእክቱንም ተሰሙታላችሁ። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያዘጋጀነው የምሽቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። አብራችሁን ቆዩ። የክፍለ ጦሩ አዛዥ ሰራዊቱን በትነው ሸሹ። የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ ወደ ውጊያ የተላከው የክፍለ ጦሩ ሰራዊት አምጾ አልዋጋም በማለት እጁን ለፋኖ ሰጥቷል። የክፍለ ጦሩ አዛዥ በበኩላቸው የሚመሩትን ሰራዊት በትነው መሸሻቸው ታውቋል። የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ዕዝ እያካሄደ ባለው ብርቱ ተጋድሎ ከፍተኛ ምት የደረሰበት የብልጽግናው ሰራዊት 11ኛ ዕዝ 14ኛ ኮር 35ኛ ክፍለ ጦር ከፍተኛ ቁጥር ያለው ኃይሉ አምባሰል ላይ እጁን ለፋኖ ሰጥቷል። ይህን የሰራዊቱን ውሳኔ ተከትሎም የክፍለ ጦሩ አዛዥ ኮሎኔል ደሳለኝ ውስን ኃይል ይዘው ወደ ሀይቅ ሸሽተዋል። ከወለጋ የተንቀሳቀሰው ይህ የአስራ አንደኛ እዝ ሰራዊት በተደጋጋሚ እጁን ለፋኖ እየሰጠ መሆኑን ተከትሎ የብልጽግናው ሰራዊት ከፍተኛ ድንጋጤ ላይ ወድቋል። ይህ በእንዲህ እንዳለ በዚህ ወሎ ቤት አማራ ቀጠና የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ ምክትል ዘመቻ መምሪያ ኃላፊ ኮሎኔል ፈንታው መኩዬ ከመካነ ሰላሙ ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት ጋር ባደረጉት ስብሰባ ላይ እጅ የሰጡ የብልጽግና ሰራዊት አያያዝን በተመለከተ ጥብቅ ትእዛዝ ሰጥተዋል ሲል የዙ ቃል አቀባይ ክፍል አስታውቋል። ኮሎኔል ፈንታው መኩዬ ለሰራዊታቸው ባስተላለፉት መልእክት እጅ የሰጡ የጠላት ሰራዊት አባላትን ዓለም አቀፍ ህግ በሚደነግገው መሰረት ሰብአዊ ክብራቸው በተጠበቀ አግባብ መያዝ ይገባል ሲሉ ተናግረዋል። ኮሎኔል ፈንታው መኩዬ አክለውም በምርኮኛ አያያዝ ዙሪያ ከአሁን ቀደም እዙ ውጤታማ ስራ መስራቱን ዓለም አቀፉ ማህበረሰብ ባይኑ ተመልክቶ ምስክርነቱን ሰጥቷል። እጅ የሰጡ የጠላት ሰራዊት አባላትን ተንከባክበንና ጠብቀን ለቀይ መስቀል በማስረ ሲያስረከብ ፋኖ ርህራሄን ከጀግንነት ጋር ያጣመረ የአባቶቹ ልጅ መሆኑን አስመስክሯል ብለዋል። ኮሎኔሉ አያይዘውም ከጠላት ጋር በማበር ህዝባቸውን እየወጉ ያሉ ባንዳዎች የእስካሁኑ ይብቃ ብለው ወደ ወገን ሲመጡም አስፈላጊውን እንክብካቤና ድጋፍ እንዲደረግላቸው ያስፈልጋል። እኛ እጃቸውን ለሚሰጡና የጠላትን ካምፕ ጥለው ለሚመጡ ኃይሎች የምናደርገው አቀባበል የፋኖን የመዋጋት ዓላማ ግልጽ ያደርገዋል። የአማራ ህዝብ ጠላት የሆነው የብልጽግናው መንግስት ሰራዊት ግን የእኛን ታጋዮች እጅ ሲሰጡና ቆስለው ሲያገኙ ኛቸው ምን እንደሚያደርጋቸው ዓለም አይቷል። ፍርዱንም ይሰጣል። እኛ ግን በተደረገብን መንገድ ማድረግ ሳይሆን ከቤታችን ስንወጣ ይዘነው የወጣነውን ዓላማ አስጠብቀንና የአባቶቻችን ልጆች መሆናችንን በሚያስመሰክር መልኩ ነው መያዝ ያለብን በማለት ለሰራዊታቸው መመሪያ ሰጥተዋል። የአማራ ልዩ ኃይል አባይ ብርጌድ ዋና አዛዥ የነበሩት ጀግናው አዋጊና ጦር መሪ ኮሎኔል ፈንታው መኩዬ በኦህዴድ ብልጽግና ትዕዛዝ የአማራ ልዩ ኃይሉ እንዲፈርስ ሲደረግ በአዴን እኔን ኮሎኔል የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ አድርጎ ሹማቸው የነበረ ቢሆንም ከዚህ ሥርዓት ጋር ተሰልፌ የማስጠብቀው የህዝብ ጥቅምም ሆነ የግል ፍላጎት የለም በማለት ፋኖን የተቀላቀሉ ጀግና የህዝብ ልጅ ናቸው ሲል የዙ ቃል አቀባይ ክፍል ተናግሯል። ሸዋ ላይ ፋኖ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዝምራ ቤት የአውራጃ እንሳሩ ላይ በወሰደው የደፈጣ ጥቃት ታላቅ ድል ተቀዳጅቷል። በድል የታጀበውን የደፈጣ ጥቃት የፈጸመው የአጼ አምደ ጽዮንኮር ራስ አበበ አረጋይ ክፍለ ጦር ነው። የአጼ አምደ ጽዮንኮር የሚዲያና ኮሚኒኬሽን ክፍል ልጣና ቴሌቪዥን በላከው መረጃ ዛሬ ከረፋዱ ጀምሮ ለዘመቻ በወጣ የብልጽግናው ሰራዊት ላይ በተጣለ ደፈጣ አንድ መኪና ሙሉ ኃይል ተደምስሷል ብሏል። የኮሩ የሚዲያና ኮሚኒኬሽን ክፍል አክሎም በከፍተኛ መረጃና ቁጥጥር የጠላትን እንቅስቃሴ ሲከታተል የነበረው ራስ አበበ አረጋይ ክፍለ ጦር በፈጸመው የተሳካ የደፈጣ ጥቃት በአንድ አይሱዚ መኪና የተጫነ የብልጽግናን ሰራዊት ሙሉ በሙሉ ከጥቅም ውጭ አድርጎታል። በሸዋ ጠቅላይ ግዛት መራቤቴ የአውራጃ አንሳሮና ዋዩ ወረዳ በቅርብ ርቀት ላይ በምትገኘው ወቀሎ ቀበሌ ላይ የተደረገው ይህ የደፈጣ ጥቃት አለይዳ ብርጭቆ ፋብሪካ አካባቢ መሆኑን የገለጸው የአጼ አምደጽዮን ኮር ሚዲያና ኮሚኒኬሽን ኮርፖሬሽን ክፍል አክሎም የብልጽግናው ሰራዊት ወደ ደብረ ብርሃንና ወደ አዲስ አበባ መገንጠ አካባቢ ደፈጣ ይዞ ከነበረበት ወደ እንሳሮ ለሚ ከተማ ሲመለስ በክፍለ ጦሩ ቃኞች የተሳካ የደፈጣ ጥቃት በመፈጸሙ ወታደሩ ያለበት መኪና ወዲያውኑ ተገልብጦ ሁሉም ሙትና ቆስለኛ ሆኗል ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአባት አርበኞች ፋኖ ጦር የአጋንበር ቃኞች ደብረሲና ከተማ ልዩ ቦታው ደብረ ማዕዛ ቀበሌ ዘልቀው በመግባት አራት ብል ግና ካድሬዎችን ይዘው ወጥተዋል ሲል የአባት አርበኞች ጦር ምክትል አዛዥ አርበኛ መብት አስራት ለጣና ቴሌቪዥን አስታውቋል። አርበኛው በመልእክቱ አክሎም በሸዋ ጠቅላይ ግዛት ሁሉም አውራጃዎች የአርበኞች ጦር ከመደበኛው የዙ የኮርና የክፍለ ጦር ፋኖስ ጋር ትልቅ ጀብዱ እየፈጸሙ ነው ሲል የገለጸ ሲሆን ሚልሻው አድማ ብተናው ና ይህ ብልጽግና ሰራዊት ሴት እህቶቹንና እናቶቹን በጭካኔ እያስገደለ መኖር መሮት ወደ ፋኖ እየፈረሰ እየመጣ ነው። እኛም እንኳን ገብቷችሁ መጣችሁ እያልን እየተቀበልናቸው ነው የግል ጥቅማቸው ከህዝብ ህመም በልጦባቸው ለአማራ ሕዝብ ጠላት ለሆነው የብልጽግናው አገዛዝ እያገለገሉ መቀጠልን የፈለጉትን ደግሞ ካሉበት ድረስ እየገባን እየያዝን እያመጣናቸው ነው ብሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዚህ ያለፉትን አስር ቀናት በመራ ቤት አውራጃ ሬማ ወረዳ ከፍተኛ ትንቅንቅ እያደረገ የሰነበተ ሲሆን በዙ አጼ አምደጽዮን ኮር ስር የሚገኘው የአጼ ዳዊት ክፍለ ጦር ያደረሰበትን ተከታታይ ምት ተከትሎ በኮሎኔል ማቴዎስ ማዴቮ የሚመራው አየር ወለድ ኮማንዶ ክፍለ ጦር የኃይል መሳሳት ደርሶብኛል ሲል ሪፖርት ማቅረቡ ይታወቃል። ሎሚ ብሰልፊ ጽባህ ብቶክሲ ታጣቂዎች የትግራይ ታጣቂዎች ስድስተኛ ቀን የተቃውሞ አመፅ እያካሄዱ ሲሆን ተቃውሟቸውን ሎሚ ብሰልፊ ጽባህ ብቶክሲ ወይም ዛሬ በሰልፍ ነገ በተኩስ ተቃውሟችንን እንገልጻለን ሲሉ ተሰምተዋል። የትግራይ ህዝብም ከጎናቸው እንዲቆም ጥሪ አቅርበዋል። ካለፈው ሰኞ ጀምሮ ያለማቋረጥ በየቀኑ ተቃውሟቸውን እያሰሙ ያሉት የትግራይ ታጣቂዎች መንገድ በመዝጋት እንቅስቃሴ የገደቡ ሲሆን የጤና አገልግሎት የሚሰጡ ተሽከርካሪዎችና ባለሙያዎችን ብቻ እንዲያልፉ ፈቃድ ሰጥተዋል። ከዚህ ውጭ ግን ማንኛውንም እንቅስቃሴ በመከልከል ተቃውሟቸውን እያሰሙ ይገኛሉ። የብልጽግና አገዛዝ በትግራይ እየሆነ ስላለው ጉዳይ ትንፍሽ ባይልም ከወራት በፊት ስምንት የቤት ስራዎችን ቆጥሮ ወደ መቀሌ የላካቸውን ጄኔራል ታደሰ ወረደን አራት ኪሎ ጠርቶ አነጋግሯቸዋል። የህወሃቱ ጄኔራልና የወዲዱ ሊቀመንበር በቤተ መንግስት የተነጋገሩት ዝርዝር መረጃ ይፋ ባይደረግም እንደ ጣና ቴሌቪዥን ምንጮች ህወሃት ከኤርትራ መንግስት ጋር ስለጀመረው ጽምዶ ከሌሎች የታጠቁ ኃይሎች ጋር ስለመሰረቱ ግንኙነትና ስለ ክልሉ አሁነ የሆነ ሁኔታ ተነጋግረዋል ሲሉ ገልጸዋል። የትግራይ ጊዜው አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ በይፋ ከኤርትራና ከፋኖ ጋር ግንኙነት ስለመመስረታቸው ባይናገሩም ከጉምዝ አማጽያን ጋር ጥምረት ፈጥረናል ሲሉ መናገራቸው ይታወሳል። ከኤርትራ መንግስት ጋር ስለጀመሩት ግንኙነት በይፋ የተናገሩት የህወሀት መሪዎች ናቸው። ይህ የህወሀት መሪዎች ከኤርትራ ገዢው ፓርቲ ጋር ግንኙነት መፍጠሩ ደግሞ የትግራይን ታጣቂ ኃይል ከማስቆጣቱም በላይ የጥቅማጥቅም ጥያቄን አክብራችሁ በሰላም ወደ ቤት የሸኙኝ ሲል ጥያቄውን እያቀረ

ታጣቂዎቹ በሃይማኖት አባቶች በኩል ተቃውሟቸውን እንዲያቆሙ ቢጠየቁም ከዚህ በላይ ልንታገሳችሁ አንችልም፣ እናንተም ስለኛና ስለ ትግራይ ሕዝብ የምታስቡ ከሆነ ሂዳችሁ መሪዎቻችንን ንገሯቸውና ጥያቄያችንን ይመልሱልን በማለት ምላሽ ሰጥተዋቸዋል። ታጣቂዎቹ አክለውም ዛሬ በሰላማዊ ሰልፍ የጠየቅነውን መብታችንን ነገ በጥይት እንጠይቃለን በማለት ዝተዋል። ይህ መልእክታቸው ደግሞ ለህወሓት መሪዎች ከመቼውም ጊዜ በላይ አስጨናቂ እንደሆነባቸው የመረጃ ምንጮቻችን ገልጸዋል። ይህ የታጣቂዎች ሲያመፅ ህወሃትን ብቻ ሳይሆን በህወሃት ታጣቂዎች ትከሻ ታዝሎ የራሱን ፍላጎት ለማሳካት የሚፈልገውን ደጋፊ ኃይል ጭምር ተስፋ ያስቆረጠ ነው የሚሉት የፖለቲካ ተንታኞች የቀጠናውን አሰላለፍም የመቀየር ኃይል ያለው ነው በማለት የትግራይን ታጣቂዎች አሁናዊ ውሳኔ ገልጸውታል። ሕዋትንና ደጋፊዎቹን ያስደነገጠው ሰሞነኛው የትግራይ ታጣቂዎች አመፅ ግን በብልጽግናው ካምፕ ውስጥ የፈጠረው ደስታ ቤት አዘግቶ ብርጭቆ እያጋጨ ነው። ምንም እንኳን ብልጽግናው ስሜቱን በይፋ ባይገልጽም ደስታቸውን መቆጣጠር የማይችሉት አምባሳደር ሱሌማን ደደፎ ግን በማህበራዊ ትስስር ገጻቸው ብቅ ብለው ቻው ቻው ወያኔ ሲሉ ስሜታቸውን ገልጸዋል። ለህዋት እጅግ የመረረ ጥላቻ ያላቸው የብልጽግናው አምባሳደር ሱሌማን ደደፎ ኢትዮጵያን ለ27 ዓመታት ትግራይን ደግሞ ከ50 ዓመታት በላይ የተጫና የአሸባሪው ህወሃት የመጨረሻ ምሽግ ተደርምሷል ብለዋል። የዚህ ኃይል ዋና ምሽጉ ታጣቂ ኃይሉ እንደነበር የገለጹት በሶማሊያ የኢትዮጵያ አምባሳደሩ፣ ይህ ባንዳ ቡድን ውሸቱ አልቆበት፣ የትግራይ ህዝብም ትዕግስትና ተስፋው ተሟጦ፣ ወያኔ ቀኑ ጨልሞበታል። የጸረ ኢትዮጵያ ኃይሎች ሁሉ ተላላኪ የሆነው ህወሀት ተንጠልጥሎበት የቆየው ታጣቂ ኃይሉም ፊቱን አዙሮበት የመጨረሻ ምሽጉ እየተደረመሰበት ነው። በኢትዮጵያ ህዝብ ላይ የወረደው ፍዳ ተቆጥሮ የሚያልቅ ባይሆንም ህወሀቶች ግን የዘሩትን ንግፍ ግፍ ቆጥረው እየተረከቡ ነው ሲሉ አወዛጋቢው አምባሳደር ተናግረዋል። አምባሳደር ሱሌማን አክለውም የተቀጣጠለው ጸረ ህወሓት የታጣቂዎች አመፅ የሕይወት መስዋዕትነት ሳይጠይቅ ይህ የዘራፊዎች ቡድን በቁጥጥር ስር ውሎ ወደር ለሌለው ወንጀሉ ተጠያቂ መሆን አለበት በማለት ገልጸዋል። ከታሪክ የማይማር የታሪክን ስህተት እየደጋገመ ይኖራል። አፋሃድ በአማራ ህዝብ ላይ ዘር ማጥፋት ጦርነት የከፈተውም የብልጽግናው አገዛዝ በተከታታይ የፈጸማቸው አሰቃቂ ድርጊቶች አገዛዙ የጄኖሳይድ አላማ እንዳለውም ግልጽ ማሳያ ነው ሲል አፋሃድ በመግለጫው አስታወቀም። የአማራ ፋኖ ህዝባዊ ድርጅት አፋሃድ ሰሞኑን በተከታታይ የብልጽግናው ሠራዊት የፈጸማቸውን የጦር ወንጀሎች አስመልክቶ ባወጣው መግለጫው የአማራ ህዝብም ሆነ ፋኖ አገዛዙ ባዘጋጀው ወጥመድ ውስጥ ገብተውና በበቀል ስሜት ተነሳ የሚፈጽሙት የታሪክ ወንጀል ስተትና ጥባሳ ፈጽሞ የለም የምንለው በልበ ሙሉነት ነው። የኢትዮጵያ ታሪክ የአማራ ህዝብ የሰከነ ስለመሆኑም ምስክር ነው። ከአማራ ብራክ የወጣው ፋኖም የትጥቅ ትግልን በይፋ ከጀመረ ገና ሶስት አመታት እንኳን ያልሞላው ቢሆንም ከእድሜው በላይ የሰከነ መሆኑን በየለቱ እያስመሰከረ ይገኛል ብሏል። አፋድ በጉዳዩ ዙሪያ ያወጣው ሙሉ መግለጫም የአማራ ህዝብ በፋሽ ጣሊያን ለኳሽነት ማንነት ተኮር ጥቃት ከተከፈተበት መቶ አመታት ለማስቆጠር ትንሽ አመታት ብቻ ናቸው የቀሩት በዚህ አንድ ክፍለ ዘመን ባስቆጠረ የማጥላላት የመፈረጅ፣ የማግለል፣ የማፈናቀልና የመግደል ጥቃት ለአእምሮ የሚሰቀጥጡ የሰብአዊ ድርጅቶች ተፈጽመዋል። በፋሽ ጣሊያን የተፈጸሙት ሳይካተቱ ባለፉት አምሳ ዓመታት አማራ በማንነቱ እየተለየ ከተፈጸመበት የጅምላ ጥቃቶች መካከል ንጹሐን መጋዘን ውስጥ ተቆልፎባቸዋል። አማራ መሬታችን ላይ አይቀበርም ተብሎ ቀብር እንኳን ተከልክሏል። ይህን ሁሉ የምናስታውሰው ለበቀል ግብዓት እንዲሆን ሳይሆን ስለ ዘረኝነት አደጋ ማስተማሪያ እንዲሆን ነው። ከታሪክ የማይማር የታሪክን ስህተት እየደጋገመ ይኖራልና። የሁሉ የዘመናችን ግፍ የተፈጸመው ከመቶ ዓመታት በፊት በታሪክ ደረሰብን ለሚባል በደል መሆኑን የስትራቴጂውን ደረጃ በእጅጉ ከፍ የሚያደርግ ነው። የጥላቻ ፖለቲካ ነጋዴዎች ከመቶ ዓመታት በፊት ተፈጸመ ለሚሉት ምናባዊ በደል አማራን ላለፉት አምስት ዓመታት እያስከፈልነው ነው ከሚሉት የደም ካሳ ባሻገር የምናባዊ በደላቸው ተምሳሌት ነው የሚሉትን አኑሌ ሐውልትን አቁመውለታል። ይህ ሐውልት ተፈጸመ ለሚባለው ምናባዊ ተጨባጭ ማስረጃ እንዳልተገኘለት የታሪክ ተመራማሪዎችም ያረጋገጡት በመሆኑ መገንባት ነበረበት ቢሆንም ወይም በስተት ቢገነባ እንኳን መፍረስ የነበረበት ቢሆንም ዓላማው መጀመሪያውን ቢሆን ታሪክ ሳይሆን አማራን ኢላማ ያደረገና ጆኖሳይድ መቋጨው የሆነው ብቅላን ለአዲሱ ትውልድ ማስተማር በመሆኑ እስካሁን ድረስ ቆሞ ይገኛል። እንደታለመለትም በአማራ ክልል አራቱም ጠቅላይ ግዛቶች ለተፈጸመው አረመናዊ ወንጀሎች ፖለቲካዊ ምንጭ ሆኗል። በጎጃምና በወሎ ጠቅላይ ግዛቶች በእነፋኒት በአለም ዋሲና ፋኒት ትግስት ወዳጆ፣ በሸዋና ጎንደር እነፋኒት ቃል ኪዳን በአማራ ላይ ብቻ ሳይሆን በመላው ኢትዮጵያና የሰው ልጆቹ ሁሉ ሁሉ የተፈጸመ አረመናዊ ወንጀል ነው። ድርጊቱ አገዛዙ የጀኖሳይድ ዓላማ እንዳለውም ግልጽ ማሳያ ነው። ይህ አረመናዊ ድርጊት በተጨባጭ ስለመፈጸሙ በምስል ቀርቦም እያለም በአገዛዙ በኩል ምንም ትንፍሽ አለመባሉ ነገሩን ለማባባስ በሚል ነው ብሎ የሚያስብ ካለ በእጅጉ ተሳስቷል። በጦር ሜዳ እየተሸነፈ የተቸገረው አገዛዙ በአንድ በኩል ህዝብን ከህዝብ ጋር ለማጋጨትና ለመከፋፈል፣ በሌላ በኩል ፍርሃትን እንደ ስነልቦና መሳሪያ ለመጠቀም እየሞከረ ስለመሆኑ የሚከተሉትን እውነታዎች በማየት መረዳቱ ይቻላል። አንደኛ ድርጊቱ በተለያዩ ቦታዎች በተመሳሳይ መንገድ መፈጸሙ በእቅድ መፈጸሙን በተጨባጭ ያረጋግጣል። ሁለተኛ እቅድ ካለ የሚያስፈጽም አካል እንደሚኖር በግልጽ ይታወቃል። ሶስተኛ ድርጊቱ በፋኖ አባላት ላይ ብቻ የተፈጸመ በመሆኑ ፈጻሚው አካል መንግስት ኃይል መሆኑን ያሳያል። አራተኛ በድርጊቱ በህብረተሰብ ውስጥ ሊንቀሳቀስ የተፈለገ የበቀል ስሜት እንዳለ ካኑ ሀውልት ተምሳሌትነት መረዳት ይቻላል። አምስተኛ በድርጊቱ በፍርሃት ሸማቆ ስሜቱ እንዲሰበር የተፈለገ ማህበረሰብም እንዳለ ለበቀላሉ በቀላሉ መረዳት አይከብድም። አገዛዞቹ በውድቀታቸው ዋዜማ በሚያደርጉት መንፈራገጥ ብዙ ወንጀሎችን እንደሚፈጽሙም በታሪክ የተረጋገጠ ቢሆንም ይሄኛው ድርጊት ግን አዲስ ዝቅታ ሎው ፖይንት መሆኑን ምንም ጥርጥር የለውም። የአማራ ህዝብም ሆነ ፋኖ አገዛዙ ባዘጋጀው ወጥመድ ውስጥ ገብተውና በበቀል ስሜት ተነሳስተው የሚፈጽሙት የታሪክ ወንጀል ስተትና ጠባሳ ፈጽሞ የለም የምንለው በልበ ሙሉነት ነው። የኢትዮጵያ ታሪክ የአማራ ህዝብ የሰከነ ስለመሆኑ ምስክር ነው። ከአማራ ብራክ የወጣው ፋኖም የትጥቅ ትግልን በይፋ ከጀመረ ገና ሶስት ዓመታት እንኳን ያልሞላው ቢሆንም ከእድሜው በላይ የሰከነ መሆኑን በየዕለቱ እያስመሰከረ ይገኛል። ሰማዕታት በሚመለከት እንደ አማራም እንደ ፋኑም ፍትህ እንጠይቃለን። ለፍትህ እንታገላለን። ፍትህንም እናስከብራለን። በዚህ ወንጀል ተሳታፊ የሆኑ ሁሉ በህግ ይጠየቃሉ። ይህን ሳናረጋግጥ ትግላችንንም አይቆምም። ለዚህ የተቀደሰ ተግባር መላ ኢትዮጵያንና የዓለም አቀፍ ማህበረሰብ፣ የሰባዊ መብት ተቋማት፣ የፖለቲካ ድርጅቶች፣ የዓለም አቀፍ ተቋማትና የውጭ መንግስታት ከጎናችን እንዲቆሙ ጥሪ እናቀርባለን። ክብርና ሞገስ ሰማታት እህቶቻችን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ የምሽቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።